ሰላሙ አሌይኩም ረሕማቱላይ ወበረካቱ ወደ ተከበራቸው የዝዙ ኢትዮፕ ቻናል ተመልካቾች እንዴት ናቸው? ሰላም ናቸው ያለው አልሐምዱ ሊላ፣ ከእኔ ጋር ሁሉ ሰላም። ዛሬ የግንቦት ሁለት ሜይ አስር የምንዛሬ የጥቁር ገበያ ምንዛሬ እና የንግድ ባንክ ምንዛሬ ይዥ መጥቻለሁ። አንድ የአሜሪካ ዶላር አንድ መቶ ሃምሳ ዘጠኝ ብር ከዜሮ አንድ ሳንቲም በጥቁር ገበያ ሲመነዘር በንግድ ባንክ 124 ብር ተገዝቶ ተገስቶ 126 ብር ከ48 ሳንቲም ሲሸጥ ውሏል ማለት ነው። አንድ የድባይ ድረሃም 43 ብር ከ30 ሳንቲም በጥቁር ገባያ ሲሸጥ በንግድ ባንክ 33 ብር ከ76 ሳንቲም ተገዝቶ 3ሳ 34 ብር ከ44 ሳንቲም ሲሸጥ ውሏል ማለት ነው። አንድ የሳውዲ ሪያል በጥቁር ገባያ 42 ብር ከ43 ሳንቲም ሲመነዘር በንግድ ባንክ 33 ብር ተገዝቶ 33 ከ66 ሳንቲም ሲሸጥ ውሏል ማለት ነው። አንድ የአውስትራሊያ ዶላር 101 ብር ከ06 ሳንቲም በጥቁር ገበያ ሲመነዘር በንግድ ባንክ 78 ብር ከ15 ሳንቲም ተገዝቶ 79 ብር ከ71 ሳንቲም ይሸጣል ማለት ነው። አንድ ዩሮ በጥቁር ገበያ 178 ብር ከ85 ሳንቲም በጥቁር ገበያ ሲመነዘር በንግድ ባንክ 129 ብር ከ04 ሳንቲም ተገዝተው 131 ብር ከ63 ሳንቲም ይሸጣል ሲሸጥዋል ማለት ነው። አንድ ፓውንድ 211 ብር ከ62 ሳንቲም በጥቁር ገበያ ሲመነዘር በኢትዮጵያ ንግድ ባንክ 152 ብር ከ78 ሳንቲም ተገዝቶ 155 ብር ከ83 ሳንቲም ሲሸጧል ማለት ነው። አንድ የኮይት የኩዌት ዲናር 517 ብር ከ98 ሳንቲም ሲመነዘሩ ዋል በጥቁር ገበያ። አንድ የጆርዳን ድናር ዲናር 224 ብር ከ07 ሳንቲም በጥቁር ገበያ ሲመነዘሩ ዋል አንድ የባህሬን ዲናር 421 ብር ከ74 ሳንቲም ሲመነዘሩ ዋል ማለት ነው። በጥቁር ገበያ አንድ የቻይና የዋን 21 አንድ ብር ከ98 ሳንቲም በጥቁር ገበያ ሲመነዘር ሲውል በንግድ ባንክ 16 ብር ከ67 ሳንቲም ተገዝቶ 17 ብር በምንዛሪው ተሽጧል ማለት ነው። በንግድ ባንኩ አንድ የቱርክ ሊሬ አራት ብር ከ10 ሳንቲም ሲመነዘሩዋል። አንድ የኦማን ሪያል 413 ብር ከ47 ሳንቲም ሲመነዘሩዋል ማለት ነው። አንድ የስውዝ ፍራንክ 191 ብር ከ31 ሳንቲም ሲመነዘር በንግድ ባንክ 136 ብር ከ05 ሳንቲም ተገዝቶ 138 ብር ከ77 ሳንቲም ሲሸጥ ውሏል ማለት ነው። አንድ የካናዳ ዶላር በጥቁር ገበያ 114 ብር ከ13 ሳንቲም ሲመነዘር በኢትዮጵያ ንግድ ባንክ 86 ብር ከ07 ሳንቲም ተገዝቶ 87 ብር ከሰባ ዘጠኝ ሳንቲም ተመንዝሯል ማለት ነው ውድና የተከበራቸው የኔ ዩቲዩብ ተመልካቾች ሼር ሰብስክራይብ ላይክ አድርጉ የነገውን እስከማቀርብ እስከዛ ሰላማችሁ ብዝት ይበልልኝ ሰላም